አይ ለምሳሌ አንድ ሰው ከሞተ በኋላ ያው ሥጋው መንግስተ ሰማያት አይገባም፣ መንግስተ ሰማያት ወይም ገነት አይገባም። እና ሥጋ የሆነው ግን ልዩ ይራሱ ይሄው እያልኩኝ አለሁት። አይሰማም። አሶ ያ ነገር መንፈስ ግን ይኖረዋል ወይ? አዎ፣ መንፈስ ይኖረዋል። አላህ ሱብሃነሁ ወተዓላ ሰውን የሚያደርግባት መንፈስ ሩህ ትባላለች እርሷ በጀነትም በዚህም አለች። ያ ነው ይሰጠዋል፣ መንፈስ ትኖረዋለ። እሺ እናንተ የምትነሱት በምንድን ነው? በመቃብር የምትነሱት በምንድን ነው? የትንሣኤ ቀን፣ የትንሣኤ ቀን አይደለም አሁን እናንተ ጋር? የትንሣኤ ወይ ከትንሣኤ በኋላ ነው ወይስ አንድ ሰው ከሞተ በኋላ ነው? ከሞተ በኋላ ከቀብር ስትነሳ ጊዜ ትሞታል ነህ አይደል? እናንተ ወደ ፊት የጌታ ሰው ዘመን ከሞትኩኝ በኋላ ግን ኢየሱስ ክርስቶስ እስኪመጣ ድረስ ወይም እኛ ከያመነውን ልጆችን ለመውሰድ በመጣው ሰዓት በስጋችን እንነሳለን ማለት ነው። ግን እያልኩኝ ያለው ጣሁን እናንተ ወይም እኔ በዚያ በስጋ ተነስተህ ነው ወደ ገነት የምትገባው ወይ? ስጋ ነው የምትነሳው? እና ትግዳለን። ይሄ ስጋ በስብሱ አይቀርም ማለት ነው። ትነሳላችሁ አለ። ያው ሌላ እግዚአብሔር የሚያለብሰን ስጋ አለን። እሱን ለብሰን እንነሳለን። ምን አይነት ስጋ? አሁን አንተን ኮን ጥያቄ እየጠየቁኝ አለት መልሰኝ። ምን አይነት ስጋ እኛ በክርስቶስ ኢየሱስ ካመነን በኋላ አዲስ ስጥረት ሆነን አዲስ ስጋ ነው እና የለበስነው ስለዚህ እኛ አዲስ የሆነን እንነሳልን ማለት ነው እኔ ግን ብዙም ስለ መጽሐፍ ቅዱስ አላነበብኩም ግን ያው እንነሳልን የሚለውን አውቃለሁ ራሱ ማለት አትከራከርም ይ አንዳንድ ጥያቄዎችን ከመለስክል ና ለመቀበል በጣም ሆኜ ነው እናገባውት። ስለዚህ ጥያቄዎቹ ከራር ከራር እንዳታደርገኝ ጥያቄ ንጠይቅሽ። አሁን እዚህ ጋር አንድ ነገር ልንገርህ፣ እኛ በጀነት ስንኖር ጊዜ እዚህ ምድራዊ አይነት ስጋ አይደለችም ይዘናት የምንሄደው፣ ወይ ልታውቅ ይገባል። ብርሃን ያማ ነው ብርሃናማ የሆነ ማንነትን ነው ይዘን የምንገባው ወደ ጀነት። አላህ በቁርአን ላይ ብዙ ቦታ ላይ ይናገራል። የውመት ተብየዱ ውጁሁን ወተስወዱ ውጁህ ይላል። ፊቶች የሚያበሩበት ቀን እያለ ይገልጻል። ማን ነው የሚያበራው ከተባለ የጀነት ሰዎች ፊት ነው። አላህ በሌላ ቦታ ላይ ምንናል ሲናገር ውጁሁ የውመይዚ ናዲራ ይላል። ፊቶችም የዛን ያበራሉ አለ። የጀነት ሰው ገጽ ራሱ ብርሃናማ ማንነት ነው። ነቢይ ሙሐመድ ሰለላሁ አለይሂ ወሰለም ሐዲስ ላይ ሲናገሩ ምናሉ

የጀነት ሰው ግን ብቅ ቢል በአንድ ምሽት ላይ ዓለምን የሚያበራ ፊት አለው አሉ። ታዲያ ከምድራዊ ሰው ጋር በምን ተገናኙ? አያቸዋለ። ስለዚህ የዚህ አይነት ማንነትን ነው የሚኖሩት። በዚያ ላይ ቆይ ገና ነው፣ መቼ ገና። የጀነት ሰው ሳይበላ ሳይጠጣ ለዘለአለም የሚኖር አካል ነው ያለው። ታዲያ እዚህ ምድር ላይ ማነው ነው ሳይበላ ሳይጠጣ የሚኖር አካል ያለው? እንደዚህ አይነት ስጋ ነው ማትሆን እንጂ ይሄ ጊዜያዊ ነው፣ አላቂ ነው፣ ይደክሟል ገብቷል ይዛል ፋል ምናምን ላ ላ የመስሁ ፊ ሃ ነሰቡን ይላል። የጀነት ሰዎች በእርሷ ውስጥ ድካም አያገኛቸውም ማለት ለዘን አንዱ ሳይደክም ጸንቶ የሚኖር አካል ነው። ሳይበላ ሳይጠጣ መኖር ይችላል የጀነት ሰው። ብትበላ እና ብትጠጣ እንኳን ሽንት የለም፣ አክታ የሚባል ነገር የለም፣ ካካ የሚባል ይሄ አይወጣም። የጀነት ሰው አህሉል ጀና የእኩሉን ወይሽረቡን ወላይ ቦሉን ወላይ ተረወጡን አሉ የጀነት ሰዎች በጀነት ውስጥ ከፈለጉ ይበላሉ ይጠጣሉ

ሽንት የለም፣ ከካ የለም፣ ምናምን። ለዘላለም ይኖራል። እንቅልፍ ራሱ የለም። ምክንያቱም እንቅልፍ የምትተኛው አንተ እስኪ በጀነት ውስጥ እንደዛ የለም። ድጋም የሚባል እስከ ድረስ እንቅልፍ የለም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምናሉ አነውሙ አኹል ሞት ወላ የናሙ አህለል ጀነህ። እንቅልፍ የሞት ወንድም ነው። ስለዚህ የጀነት ሰዎች እንደማይሞቱ ሁሉ እንቅልፍም አይተኙምም አሉ። እንቅልፍ ሳይተኛ የሚኖር አካል ትሰጠኛለህ በጣም ጥሩ ነው እና ያው ተማልሶልኛል፣ ቢየም ሊዝ ባይመለስም እሺ፣ ሰላም ነው። እሺ፣ ሁለተኛ ጥያቄ የሚጠይቅ ጥያቄ፣ ጂኒ የኛ ወንድማማቾች ማለት መሆን ይችላሉ? ጂኒ ማለት ስም ማለት ነው። በጣም ጅኒ ማለት ምን ማለት ነው? የእኛ ወንድሞች ናቸው ማለት እንችላለን ወይ? ጥሩ ጥያቄ። ጅን ብሎ ማለት ከቃሉ ስንነሳ ደብቅ ማለት ነው ወይንም ስውር ማለት ነው። በዚህ የተሰየሙበት ምክንያት ለእኛ ለአይናችን እይታ ደብቅ ስለሆኑ ነው። አላህ በቁርአን ላይ ኢነሁ የራኩም ሁወ ወቀቢሉሁ ምን ሐይሱ ላተረውነሁም፣ እናንተ በማታዩባቸው ስፍራ እነሱ ያዩችኋል ብሎ ይገልጽልናል። ጅን የሚለው ቃል ድበቅ ወይንም ስውር ማለት ነው። ፈለማ ጀነ አለይህም ሌሉ ረአከው ከበን ይላል። አብርሃምም ሌሊቱ በጨለመበት ጊዜ ከዋክብቶችን አየ ይላል። ከዋክብቶችን የምናያቸው ሌሊቱ ሲጨልም ጊዜ ነው አይደለም። የዛን በጨለመ ጊዜ ለሚለው ቃል የተጠቀመው ወይንም በተደበቀ ይሄንን ጅን በሚለው ነው። ድበቅ ወይንም ስውር ነው ትርጉም ባጭሩ። ለእኛ ለአይናችን እይታ የተደበቀው የተሰወሩ ስለሆነ እንጂ የክፉ መንፈስ መጠሪያ አይደለም። ሚብ ላ ጅኖች ልክ እንደኛ ፍጡር ናቸው እኛ ከአፈር ተፈጠረን፣ መሰረታችን አዳም ነማን ነው። ጅኖች ደግሞ ከምን ተፈጠሩ? ከእሳት ለዚህም ማስረጃ ወልጃነ ከለቅናሁ ሚን ቀብሉ ቢናር ይላል። ጋኔል ነው ወንም ጅኖችን ከእሳት ፈጠርኳቸው ከእርሱ በፊት እያለ ይናገራል። ከእኛ ከአደም በፊት ነው የተፈጠሩት። ከቷሸል ከምንድን የተፈጠሩት? ከእሳት ነው የተፈጠሩት። እኛ ከአፈር ተፈጠረን፣ እነሱ ከእሳት ተፈጠሩ። እኛና እነርሱ ነፃ ምርጫ ፈቃድ የተሰጠን ፍጥሮች ነን። መላእክቶችስ? መላእክቶች ታዛዥ ብቻ ናቸው። አመፅን አያደርጉም። ቶቻዋል አርላ ላያሱን አላህ ማዕመራሁም ይላል። እኔ ያላህ ያዘዝኳቸውን አያምፁ መላእክቶች እያለ ይገልጻቸዋል። ወይ ሀሉን ማይእመሩን አድርጎ የተባሉትንም ያደርጋሉ። ገብቷቸዋል። ጅንና ሰው፣ ጅንና ሰው ደግሞ ነፃ ምርጫ ፈቃድ የተሰጠው ፍጡር፣ ለሁለቱም ነብያት ይላክለታል። እኛ ነብያቶች ለእነርሱም ይደርሷቸዋል። ያዳምጣሉ። የመስማትና የመተግበር ግዴታ ተጥሎባቸዋል። አይ እኛ አንሰማም አንተገብርም ካሉ እነዚህ ደግሞ ከሀዲ ይባላሉ። ገብቷቸዋል። አይደለ ከሀዲ ይባላሉ እነዚህ ሰዎች እና እነዚህ ጅኖች ማለት ነው፣ ከጅኖች። ስለዚህ የነብያትን ትምህርት ሰምቶ ያመነ እና የተቀበለ እርሱ አማኝ ነው። ነጻ ምርጫ ፍቃድ እንደኛ የተሰጣቸው ናቸው። ዝም ብለን ከቤዳ ተነስተን ይህ ካህዲ ነው? ላ፣ እንደሱ አይደለም። ቶቻላ። አሁን እዚህ ጋር ካህዲ እንድትሉ ያነሳሳችሁ ነገር ምን እንደሆነ አውቃለሁ። ክርስቲያኖች ሰይጣን መስሏቸው ነው። እና ሰይጣን አይደሉም እነሱ። ሰይጣን የሚባለው የአምላኩን ትዕዛዝ አምጾ የወጣ የጅን አይነት ነው። ሰይጣን የሚለው ባህሪ ነው፣ የባህሪ መጠሪያ ነው። ቶቻላ። ሰይጣን ማለት አልካርጅ አን ጣዓቲላህ ከአላህ ትእዛዝ ከአምላኩ ትእዛዝ ያመፀ ማለት ነው። በዚህም ነው ካነ ምን ልጅኒ ፈፈሰቀ ዓይን አምር ረቢ ይላል። የአደም እና ሀዋን ከጀነት እንዲወጡ ያሰሳታቸው ስሙ ኢብሊስ ይባላል። ቦታችኋል ሰይጣን የሚለው ባህሪው ነው ባህሪው። ሰይጣን ለምን ተባለ ከተባለ ከአላህ ስብሐነ ተዓላ ትእዛዝ በማመፅ ምክንያት ያመፀ ጊዜ ነው። ይህ ሰይጣን ብሎ ጠሩ አላህ ቦታችኋልላ። ሰይጣን ታዲያ ወንድማችሁ ነው ወይ ከተባለ ላ፣ አይደለም በፍጹም ምናችሁ ነው፣ ሰይጣን ጠላታችን ነው አሁን ላሳያችሁ፣ ጠላታችን እንደሆነ ቃል በቃል በማስረጃ ላሳያችሁ። እኛ ሰይጣን ወንድሞቻችን አይደለም። ሰይጣን ማለት ከአምላክ ከአላ ትእዛዝ አምሶ የወጣ የጅም አይነት እርሱ ሰይጣን ይባላል። ያ ጠላታችን እንጂ ለእኛ ወንድማችን አይደለም። እዚህ ጋር በማስረጃ ላሳያችሁ፣ በማስረጃ ላሳያችሁ። ያ ምን ይላል እዚህ ጋር? ሰይጣን ለእናንተ ጠላት ነው፣ አራት ነጥብ። ስለዚህ ጠላት አድርጋችሁ ያዙት ያው ተከታዮችን የሚጠራው ከእሳት ጓዶች እንዲሆኑ ብቻ ነው። እና ይላል ያው፣ ሰይጣን ጠላታችን ነው። እኛ ሰይጣን ወንድም የለም። ይታያል አለ ይህን ይመስላል። እሺ አረፍ ነው።